እና እነሱም ባሉበት ደግሞ ጥያቄውን ሰምተው ሀሳብ ሊሰጡበት ይችላሉ። ትላንት አርሰናል በኒውካስል ዩናይትድ ላይ የተቀዳጀው ድል በጣም በጣም በጣም ውብ ድል ነው። እውነት ለመናገር እንደውም በኋላ ስትጽፊው ደስ የሚል ደስታ ነው። ምንለው ራሱ በእውነት በጣም ደስ የሚል ደስታ የሚያደርገው ምንድነው መሰለሽ? አንዳንዴ እናሸንፋለን ብለሽ ትገበያለሽ ወደ ጨዋታ ከዛ በኋላ የሚችሉትን ነገር ማድረግ ይጀምራሉ። የአርሰናል ተጫዋቾች ዶሚኔት አደረጉ፣ ያቺ ፔናልቲ ዲሲሽን ድረስ የሚችሉትን ነገር በሙሉ አደረጉ። ከዛ በኋላ ግን ያንን የ14 የ15 ደቂቃ የአርሰናልን ጫና ኒውካስትል ዩናይትድ ተቋቋመው በእኔ እምነት በአንድ ወይም በሌላ መንገድ ተቋቋሙ፣ ሪዚሊየንት ነበሩ። ከዛ በኋላ ግን አርሰናል በዛው ጫና የመፍጠር ጥረት ውስጥ መቀጠል መቸገር አለ አደለ ኒውካስል። ይሄ በቃ ጠንካራ መሆን ሳታደንቂው ልታልፊ የምትሺው አይደለም። ያንን ሁሉ ደቂቃ ሰማንያ አራት አካባቢ ደቂቃ ላይ ያንን ጫና መቋቋም በራሱ ክሬዲት የሚሰጠው ነው። በተለይ ደግሞ ኒክ ቮልት ሜድ ጎሉን ካስቆጠረ በኋላ ያችን ውጤት ማስጠበቅ ላይ ኤዲ ሃው ፎከስ አድርገዋል፣ ልጆቹም ጭምር ማለት ነው ከዛ በተባራሪ የሚገኙ ድሎችን ደግሞ ለመጠቀም ይጨነቁ ይፈልጉም ነበረ። በእነዚህ ሂደቶቹ ውስጥ ነው የታለፈው። እዚህ ላይ የአርሰናል ደጋፊ ለሆነ ሰው የሊቨርፑልን መሸነፍ አውቆ ይህንን ጨዋታ በማሸነፍ አድቫንቴጁን እንወስዳለን የተፈጠረልንን መልካም አጋጣሚ አናባክ ነውም የሚል ስሜት አለ። ግን ደግሞ ደቂቃው እየጨመረ እየጨመረ እየጨመረ ሲሄድ በቃ የሆነ አንድ ያለመታደል ስሜት ምንድን ነው የነካው? በቃ ምንድን ነው በቃ የሚል አይነት ስሜት ይመጣብሽ። አንዳንዴ እንደዚህ አይነት ስሜት ሲመጣብሽ ባይተ ወይ ከእግር ኳስ ውጭም እንታስብ ትቻል ተረግመናል እንዴ ብሎ የሚያስብ ደጋፊ እኮ አለ። የዩናይትድ ደጋፊ እኮ እንደዛ ያ ምንድን ነው ቆይ ሆኖ ምን አንዳንዴ ይሄ በምክንያታዊነት ችግሮቹን ፈልፈለሽ አውጥተሽ ለችግሮቹ እውነት መፍትሄ መስጠት አቅቶ ነው ወይ በዛው ላይ የሚዳከረው ማንችስተር ዩናይትድ ብለሽ ስታስቤ ሰምቲንግ የሆነ ነገር ያለ ሁሉ እስኪመስልሽ ድረስ ትሄጃለሽ በመጨነቅ ምክንያትም ይመጣ ነው። እና 81 82 ምናምን ሲል የሚሰማቸው ስሜት ምን እንደነበረ ሳስበው ነበር ጨዋታውን እያየው እኔ። ከዛ 84ተኛው ደቂቃ ላይ ሜሪኖ ጎሉን አገባ። ይወር ቲንኪንግ አባውት ድሮ አደለም፣ ድሮው የመሆን እድሉ በጣም ሰፊ ነው። እዛ ጋ እንደውም በማይክል አርቴታ ይሰጥ የነበረው ጀስቸር፣ ስምንት ደቂቃ አለ ገና ዳኛው ከማሳየታቸው በፊት ጠይቋቸው እኮ ነው። አራተኛውን ዳኛ ጠየቃቸው፣ ምንድን ነው ሲለው፣ ስምንት ደቂቃ ነው፣ ስምንት ደቂቃ ነው ያለው በቃ ምናምን አለ። የዛን ሰዓት ላይ እንደ ተመልካች የሚሰማሽ ስሜት አለ እና በዛ ደቂቃ ላይ ጋብርኤል ማጋሌሽ ጎሉን አስቆጠረ። አሁን መሀል ላይ የተፈጠሩሽ እሽ፣ የስጋት ስሜቶች የምነካን ለምንድን ሁሌ እንደዚህ የሚሆነው ምናምን የሚለው ስሜት እና ያቺ የማጋለሽ ጎል ስትገባ እና ስትጸድቅ የነበረውን ስሜት አስቢው። ይህንን ያዥ፣ በሌላ በኩል ደግሞ ኔልሰን በንመዝ ያገባው ጎል ደግሞ ትዚህ ለናል አደለ ትዚህ ል እንዲ በድንብ። አሁን የትኛው ስሜት ይበልጣል ነው የኔ ጥያቄ። በዚህን ጀምረው ብዬ ነው ሳም ተመሳሳይ ነው እኮ ግን ይሄኛው ደግሞ ትንሽ ለየት ይላል። ለየት ይላል ብዬ የተናገርኩበት ዋነኛው ምክንያት ይሄ ሶስት ነጥብ በጣም ውድ ነው ለአርሰናል። ምክንያቱም ከሊቨርፑል ጋራ ያለው የነጥብ ልዩነት አምስት እንደሆነ ይቀጥል ነበር አንደኛ። ይሄ ሁለተኛ ደግሞ ሊቨርፑል ነጥብ ሲጥልለት አርሰናልማ አብሮ ነጥብ እየጣለ ነው የሚቀጥለው ተብሎ ይነገራል። ባለፈው አመት ልምድና አርሰናል የማይለቀው ነገር ተብሎ በብዙዎች ዘንድ የሚነገረው አስተያየት ይሄ ነው እና ትላንት ተሸንፎ ቢሆን አምስት ነጥብ ይሆናል። አቻወጥቶ ቢሆን ደግሞ እንደገና አራት ነጥብ ይሆናል እና በጣም የተለየ ነው። በተለይ ከዋንጫ ፉክክሮ አንጻር ስንመለከተው የትላንትናው ድል ለአርሰናል ይሄ የነበረው ልማድ ከመስበር አንጻርና የዋንጫ ፉክክሮ ላይ በጣም ጥሩ ሆኖ ለመቀጠል ወሳኝ ነው። ምንም ጥርጥር የለውም። ስለዚህ የትላንት ነው ምናልባት የቅርብ ስለሆነ የትላንት ስለሆነ የበለጠ ስሜታችንን ገዝቶት ሊሆን ይችላል እንጂ እኔ ግን የበርንምዝና የአርሰናልን ጨዋታ የኔልሰን ዘጠና ሰባተኛ ደቂቃ ጎል በጣም ነው በቃ፣ ትዝም ይለኝ ኔልሰን ሲባል፣ እንደውም በእርግጠኝነት ይህንን ማትረሸው ይህንም አረሰው። ያኛው ግን ምንድን የነበረው ሁለት ለዜሮ ነበር አርሰናል የሚመራው እንዲሁም ከዘጠኝ መቶ አርባ ቀን በኋላ ነው አርሰናል እንዲህ አይነት ከምባክ ያሳየው። ያኔ በርንመዝ ላይ ኔልሰን የማሸነፊያውን ጎል ዘጠና ሰባተኛ ደቂቃ ላይ ካስቆጠረ በኋላ እንዲህ አይነት በመጀመሪያው ደቂቃ በመጀመሪያው አጋማሽ አንድ ለዜሮ እየተመራ ከዛ በኋላ ተጨማሪ ጎል አስተናግዶ እንደዚህ እንደዚህ አይነት ከምባክ ሲያደርግ አርሰናል ከዛ ጨዋታ በኋላ ለመጀመሪያ ጊዜ ነው ተብሏል። ረጅም ጊዜ ነው። ያኔ የምናስታውስ ከሆነ ኔልሰን ተቀይሮ ነበር የገባው፣ ጎሉም በጣም ነበር የሚያምረው ከርቀት ነበር ያስቆጠረው፣ እና ከማዘን ምት ነው አዎ። ግን ኔልሰን ምት ሆኖ እነዛ ለመከላከል ሙከራ ሙከራ አደረጉ፣ ወደ ሱ የመጣውን ኳስ ነው አዎ። ምናልባት የመጨረሻዋ ምት ነበረች ማለት ትችላ። ከዛ ኮ ጎሉ ገባ፣ ጨዋታው አለቀ። እንደዚህ አይነት ሁኔታ ነው የነበረው፣ እና የሚረሳ አይደለም። እኔ ምረሰው አለ። ለዛ ነው ቅድም ኔልሰን ሲባል ካርሰናል ጋራ ብዙ ሰው የሚጋራው የሚመስለኝ፣ ከበርንመዝ ጋር የነበረውን ጨዋታና የመጨረሻ ደቂቃ የኔልሰን ጎልን ነጣጥሎ ማሰብ አይቻልም። እኔ አሁን በጣም አሪፍ ፖይንት ያስቀመጥ ሽው ይሄኛው የቅርብ ስለሆነ ይሄኛው ዶሚኔት ሊያደርግ ይችላል። በፋይዳ ግን ለእኔ ያኛውም ይሄኛውም አንድ ነው። እውነት ለመናገር ያን ጊዜ ዋይልድ ሊ ሰለብሬት የተደረገው ለምንድን ነው ስቲ? አርሰናል በዋንጫ ፉክክር ውስጥ እድል ስለነበረው፣ በዛ በዋንጫ ፉክክር ውስጥ የነበረውን እድል የሚያጠብ የሚያበላሽ ውጤት ሊመዘገብ ሲል ነው ነኔልሰን ተቀይረው ገብተው ያንን አይነት ውጤት እንዲያመጣ ያደረጉት። ስለዚህ የአርሰናል ደጋፊዎች በዛ መጠን የአርሰናል ተጫዋቾች ምናምን ሴሌብሬት ሲያደርጉ የነበረው ይህንን የውድድር አመት በድል አድራጊነት ለመወጣት ያለንን ተስፋ ያስጠበቀ እነ ሊቨርፑል ላይ ፕሬሸሩን የሚጭን አይነት ውጤት ስለሆነ ነው። ያንን ጨዋታ ተሸንፈው ወይም አቻ ወጥቶ ቢሆን ኖሮ ለአርሰናል ደጋፊ ምንድን ነበር ስሜቱ፣ ለአርቴታ ለአርሰናል ተጫዋቾች ምንድን ነበር ስሜቱ ሲባል ኢትሶልሞ ሰረንደሪንግ ነው የሚመስለው፣ እጅ መስጠት በቃ ለሊቨርፑል ነበር የሚመስለው። ከዛ ያወጣቸው ነው። አሁን ያኛውን ኮንቴክስት ለመርሳት ያው ብዙ ስለኖርን ምንም የሚፈረድ አይደለም። ይሄኛውም እንደዛው ነው፣ ይሄኛው መሸነፍ ማለት በቃ የእውነት ለመናገር ሙሉ በሙሉ ተስፋ የሚያስቆርጥ ነበር የሚሆነው ላርሰናል ደጋፊዎች ተስፋ የሚያስቆርጥ ኮ ነገር ግን የለም ገብቶሽ አላረ ገና ሰላሳ ሁለት ጨዋታ በሚደረግበት የውድድር ዓመት ስድስተኛው ጨዋታ ላይ እንዲሆነ ብለሽ ተስፋ አትቆርጭ ነገር ግን ፕሌትሽ ላይ የሚመጣልሽ በሳህንሽ ታጥቦ የሚመጣልሽ ተዘጋጅቶ የሚመጣልሽን ነገር መውሰድ የሚያቅትሽ ከሆነ አንቺ ላይ መተማመን ሰዎች አቅም ያጣሉ ላርሰናል ለእኔ በጣም በሚያምር ሰሃን በሚያምር ሰሃን የሚያምር በየአይነት እንደቀረበለት አድርጌ ነው መወስደው የእውነት ለመናገር ሁሉም የሚበላ ሁሉም የሚጣፍጥ ሁሉም እጅ የሚያስቆረጠም አይነት ነገር ማነው የሰጠው ክሪስታል ፓላስ ኤዲኒክቲያህ ነው የሰጠው ለእኔ ፕሌቱን አዘጋጅቶ ነጩን ለብሶ ይኸው ብሎ ሰጥቶታል ያንን ቢያባክነው ኖሮ ትላንትና የአርሰናል ደጋፊ ለሆነ ሰው ስ ሀር ቱ ብሊቭ እውነት ለመናገር ከዛ በኋላ ትረዘ ፕሮሰስ ብትዩ ገና እኮ ሰላሳ ሁለት ጨዋታ አለ ብትዩ፣ ምን ብትዩ፣ ምን ብትዩ ለመቀበል በጣም አስቸጋሪ ነው የሚሆነው። ሰው የትናንትናው ድል ሞር ኢምፖርታንት ነው የምለው ባለፈው የውድድር ዓመት እንደነዚህ ያሉ አጋጣሚዎችን ከመጠቀም አንጻር ክፍተት ለነበረበት አርሰናል ያንን ክፍተት የሞላበት ያንን ክፍተት ከመሙላት አንጻር ተሻሽሎ የመጣበት ነው። የመጀመሪያው በጣም ድሉን ኢምፖርታንት የሚያደርገው እሱ ነው። ሁለተኛው አይ ዶንት ኖ ምን ያህሎቻችን እንደምናስታውሰው አላውቅም። ያለፈው የውድድር ዓመትም ላይ እንዲህ ያለ ሲቹዌሽን በሊቨርፑልና እና ባርሰናል መካከል ነበረ። ሊቨርፑል ላይ ፕሬሸሩን ፊል ሲያደረጉት ይታይ ነበር፣ ያስታውቅ ነበር። ነርቨስነስ ነበረን ብለው እነ ቨርጅል ቫንዳይክ ሲናገሩ ምታስታውሽ ይመስለኛል። እየተረበሽን ነው ኖ ሀፍት ካልም ዳውን በቃ መረጋጋት ነው ያለብን። ዘ ኦንሊቲንግ ራሳችንን ልንረዳ የምንችለው መረጋጋት የቻልን እንደሆነ ነው የሚሉበት ደረጃ እኮ ደርሰው ነበረ። ሊቨርፑሎች በዛ ደረጃ ላይ መገናኛ ብዙኃን ላይ ወጥተው መግለጫ ምናምን የሚሰጡበት ደረጃ ላይ ከደረሱ በኋላ አርሰናል አልወሰደም ያንን፣ አሁን ቅድም ያልኩሽን ማዕድ አልተጠቀምበትም አርሰናል። ሞር ፕሬሽር ስታሳድሪ ሞር ጫናውን ስትከችው ሊቨርፑል ፌል ለማድረግ በጣም በጣም በጣም ይቀል ነበረ ሊቨርፑልን እንትን ለማለት ግን አርሰናል ያንን ማድረግ አልቻለም። ካፕታላይዝ ማድረግ አልቻለም። ከሚጠቀም ከሚፈጠሩለት እድሎች ትልቁን ጥቅም መውሰድ አልቻለም። ለእኔ ይሄ ትልቅ ዲፍረንስ ነው። አሁን ዘንድሮ ከጨዋታው በፊትም ስላለው አሁን የሆነውን ነገር የእንዳየ ሰው ምናምን አይደለም እየተናገርን ያለ ነው፣ ሳምሪ ከጨዋታውም በፊት አርሰናል ባለፈው የውድድር ዓመት የሊቨርፑል ተከታይ ሆኖ የጨረሰው ሊቨርፑል ነጥብ ሲጥል እየተከተለ ነጥብ ሲጥል ስለነበረ ነው ሊቨርፑል አቻ ሲወጥ አርሰናል እንደውም እየተሸነፈለት ስለነበረ ነው። ሊቨርፑል ሁለት ሲጥል አርሰናል ሶስት እየጣለ የሊቨርፑልና የአርሰናል የነጥብ ልዩነት በጣም ሰፋ። አርሰናል ተስፋ እየቆረጠ ተስፋ የሚያስቆርጥ አይነት ነገር ይገጥመው የነበረው ሊቨርፑል ከሱ በላይ ውጤት በሚጥለው በአርሰናል እየተጽናናና እየተበረታታ ሄደ። ለዛም ይመስለኛል እኮ ሄንሪ ባለፈው የውድድር አመት አርሰናል ሊቨርፑልን ቻሌንጅ አርጎታል ብዬ አላምንም ሁለተኛ ስለወጣ የሊቨርፑል ተፎካካሪ ብዬ ልናገር አልችልም። አለ መፎካከር ማለት እስከ ላስት ሚኒት ድረስ በነሱ የሚፈጠርልሽን ክፍተት መውሰድ እና ደግሞ አንቺ ራስሽ ክፍተት አለመፍጠር ነው። ይሄ በጣም በጣም በጣም ለአርሰናል አሪፍ አድርጌ ከመወስደው ነገር አንዱ ይሄንን ነው እኔ በግል። ሁለተኛው ምንድን ነው ያልሽኝ፣ እንደሆነ ፍሮም ቢግኒንግ ቱ ይህንን በሊቨርፑል የተፈጠረላቸውን አድቫንቴጅ ከመጀመሪያው እስከ መጨረሻው ደረጃ በማወቅ ኤቭሪቲንግ ሞክረዋል አርሰናሎች ማድረግ የሚገባቸውን ነገር በሙሉ አድርገዋል ተስፋ አልቆረጡ ሜዳ ላይ መደረግ አለበት ብለው የሚያምኑትን ነገር በሙሉ እያንዳንዱ ማለት በምትዩ ደረጃ ተጫዋቾች ሃንድረድ ፐርሰንት ሲሰጡ ነበረ ከጨዋታው ፖዘቲቭ ሪዛልት ይዞ ለመውጣት ይህንን ሳታደንቂ ማለፍ አትችም እንደ ምንድን ነው የሚያልፈሰፍሰው? ካልሽ ማንቸስተር ሲቲ ላይ ምንድን ነው እንዲህ ለንቋሳ ሆኖ የቀረበው? ካልሽ ሊቨርፑል ላይ የትላንትናውን በጀግንነት መቅረብ ደግሞ አፕላውድ ማድረግ አለብሽ። ኮንሲስተንትሊ እንደዛ ስላልሆነ ሲቀየር አስተያየትሽ መቀየር አለበት አይደል? ስለዚህ ምን አጎደለ አሁን አርሰናል ትላንትና። እኔ ላርቴታ ከዚህ በላይ ላይሰናል ለብያላ፣ ምንም ለመናገር እውነት ለመናገር እንደኔ እንደኔ ባለፈውም ብዬሻለሁ ይዞት ነው እንጂ ልህ ገብቶኛል። ልክ ናችሁ ተሳስቻለው አላለም እንጂ እንደ ተሳሳትበት በደንብ ያስታውቃል። ኢዜን ናይንቲ ሚኒትስ መጫወት ስለማይችል ነው ገለመላ ምናምን ያለውን ነገር እኔ አልወስደውም ስልሽ ትዝ የሚልሽ ከሆነ አላውቅም፣ ግን እኔ አሁንም አልወስደውም ነበር። ትናንት ዘጠና ደቂቃ ኢዜን ማጫወቱ ከአርስቴታ ትክክለኛ ውሳኔዎች መካከል አንዱ እሱ ነው። ኢዜን አስወጥቶ ሜሪኖ ነው ቢያስገባ ኖሮስ ገብቶ የሚሆነው ነገር በጣም የተለየ ነበር የሚሆነው። ስለዚህ ይሄ ሰው እንደዚህ አይነት ባህሪ፣ እንደዚህ ያለ ተገቢ ትምህርት፣ ተገቢ ሌሰን የመውሰድ አቅም ይዞ የሚቀጥል ከሆነ የአርሰናል ቻንስ የፕሪሚየር ሊግ ሻምፒዮን ለመሆን ሂጅ ነው። በእኔ እምነት በእኔ እምነት አሁንም እንደዛ ነው። ፊልም ማድረግ እውነት ለመናገር ሶስተኛ ነጥብ አርሰናልን አየን። በስድስት ጨዋታ ሊቨርፑልን አየን። በስድስት ጨዋታ ማን ሲቲንም አይተናል። በስድስት ጨዋታ አሁን ዜሮ ላይክቶሎት ይሄ የዋንጫ ፉክክር በእነዚህ ሶስት ክለቦች መካከል አሁን ዝም ብሎ ቃለውን ሲቲን አውት ልንለው አንችልም። ያርሰናልን ያህል የሊቨርፑልን ያህል ገና ልባችንን አልሞላም ብለን አቃቂር የምናወጣቸው ነገሮች ይኖሩን ይሆናል እንጂ አንድርማይን ልታረጊዋ ማንቸስተር ሲቲ ስለዚህ ማንቸስተር ሲቲ አርሰናልና ሊቨርፑል ከሆኑ የዋንጫ ተፎካካሪዎች በስድስት ጨዋታ ማን የተሻለ ስሜት ፈጠረባችሁ? ከዋንጫ ቡድንነት አንጻር ብትባይ የሊቨርፑል ደጋፊ ካልሆንሽ በስተቀረ ለአርሰናል ነው አብዛኞቻችን ድምፅ የምንሰጠው። ይኸውልሽ ሳምሪ አርሰናል ከውድድር ዓመቱ ስድስት ጨዋታዎች የሰራቸው ትልልቅ ስህተቶች ብዬ የምጠራውን ልንገርሽ አንድ ከማንቸስተር ሲቲ ጋር ሲጫወት፣ ሁለት ከሊቨርፑል ጋር ሲጫወት። እነዚህ ጨዋታዎች ላይ የአርሰናል ስህተት የውሳኔ ስህተት ነው። በቀሩት አራት ጨዋታዎች ላይ በዩናይትድ በደንብ ዶሚኔት ተደርጓል። ስለዚህ በሌሎቹ ጨዋታዎች ላይ ቨርስስ ኖቲንግሃም ፎረስት፣ ቨርስስ ኒውካስል፣ ቨርስስ ሊድስ ዩናይትድ ያደረጋቸውን እንቅስቃሴዎች ወደ ኋላ ሄደሽ አስብ። በዚህ ሌቭል ተጋጣሚዎቹን ዶሚኔት አድርጎ አሸንፏለሁ ሊቨርፑል የሊቨርፑልን ጨዋታዎችም ደግሞ እናስታውሳ። ከበርንመዝ ጋር ያደረገው ጨዋታ አለ። ከዛ በኋላ ከአርሰናል ጋር ያደረገው ጨዋታ አለ። ከዛ በኋላ ከኒውካስል ዩናይትድ ጋር ያደረገው ጨዋታ አለ። እያልሽ ስትመጪ የሊቨርፑል ድሎች አሪፍ ድሎች ናቸው፣ ግን የሰቀቀን ድሎች ናቸው። እኔ አይደለሁም ቨርጅል ቫንዳይክ፣ እኔ አይደለሁም አርነስሎት። አሳምኖ ማሸነፍ ስለመቻል ብዙ ነገር እንደሚቀራቸው እኮ የሚናገሩት እነሱ ናቸው። ስድስቱ ጨዋታ ብቻ መነሻ ይደረግ ከተባለ አርሰናል ቤትር ቻንስ አለው ብዬ እንድናገር የልብ ልብ የሚሰጠኝ ሜዳ ላይ የማየው ሐቅ ነው። አርቴታ ተመሳሳይ የተሳሳተ ውሳኔ እስካልወሰነ ድረስ እስካላበደ ድረስ ለእኔ በጣም ላይሰኖን ወስዷል ብዬ ነው የማምነው። ይሄ ደግሞ የበለጠ ያስደንቀዋል። እውነት ለመናገር ትናንትና እነ ጋሪ ኔቪል ያለፈው ሳምንት ትችዎቹ ጠቅለል ብለው መሱቋት ውስጥ ገብተውለታል። ይሄ ነው መሆን ያለበት ብለውታል። የመጀመሪያ አሰላለፍህም ስትሮንግ ቲም ነው የዘገባኸው፣ አለዋወጥህም የሚገርም ነው። ጥላች አይደለም ገባች። ትችቱ የሚደነቅ ነገር ሲኖር፣ የሚያስመሰግን ነገር ሲኖር ያደረግሽው መልካም ነገር ሲኖር ደግሞ ክሬዲቱን ይሰጡሻል። ተጠቅልለው ገብተዋል አሁን እዛ ውስጥ ይሄ ነው አርሰናል መሆን ያለበት ነው ያሉት እነሱ። የሚጠቅመው ለአርሰናልም ይሄ ነው። አሁን የአርሰናል ደጋፊዎች አርቴታ በሚሰጣቸው ፕሬስ ኮንፈረንስ ላይ ተሳስቻለሁ ይቅርታ አርጉልኝ ማሩኝ ምናምን እንዲል እኮ አደለም የሚፈልጉት አደል? እኔ እንደዛ እንዲሉ በቃ ስህተቱን አምኖ ግን ሜዳ ላይ የሚያስተካክል ነገር ይዞ ከመጣ ከዛ ከፕሬስ ኮንፈረንስ ላይ ከሚናገረው ነገር ጋር አደለም። ውግትና አለመግጠም የሚያስፈልገው ብዬ ነው ማስበው። እሱ ነገሮችን ማርገብ ይችል ነበር ማለት በቃ አሰላለፉን አይቼዋለሁ ብሎ በቃ የተሰማውን ነገር ተናግሮ ወይም ነገሮች አሁን በሄዱበት አቅጣጫ እንዳሄድ ትችት ብዙ እንዳይጎርፍበት ማድረግ ይችል ነበር። ግን ያንን አላደረገም። ብዙ ሀሳቦች ተሰጡ። ከዛ በኋላ ግን በመጣው ጨዋታ ላይ የተጠቀመው አሰላለፍና ሜዳ ላይ ደግሞ የታየው ነገር አሁን አንዳንድ ለምሳሌ ኢዜ ትላንትናውን ሀሳብ ሲያራምዱ የነበሩት ሰዎች ምን ያህል ልክ እንደሆኑ ቢያንስ አሁን ታይተዋል። አይቶታል አይቶታል። አንቺ ብላ የምትዩ ነገር አለች። እኔ ከቀጣዩ ጨዋታ አስቀድሞ እኮ ሰከንዳፉ ላይ ስለገባው ነው የቀየረውት ያለች። ብዙ የሲቲ ጨዋታ የሲቲም ጨዋታ ላይ እንደዛ ነው። እና አሁን ትላንትና ለምሳሌ ኢዜ ጥሩ ፐርፎርማ ባያደርግ ኖሮ ምናልባት አርቴታ ልክ ነው። ልምምድ ሜዳ ላይ ያየው ነገር ምናምን ብለህ አስተያየት እንድሰጥ ሊያደርግ ይችላል። ግን ጨዋታው ከተጀመረበት ጊዜ አንስቶ የኢዜ የመጫወት አቅም በጣም የሚገርም ነው። በጣም የሚያደርጋቸው ሙከራዎች በሙሉ እንደውም ብዙ ጎል አንድ ሶስት ምናምን እኮ ጎል መሆን የሚችሉ አጋጣሚዎችን ነው የፈጠረ። አንድ ነገር የምነግርሽ ምንደሆነ ታውቂያለሽ? እውነት ኢዜን እንደዚያ አላውቀው ነበር። አዎ በእውነት ልክ ልጁ ራሱ ባለፈው ሳምንት ለአርቴታ ክሬዲት ሲሰጠው ምን አለ? እዚህ ከመጣው ጥቂት ጊዜ ቢሆነኝም ይሄ ሰውዬ በደንብ አሻሽሎኛል አለ። ያልነበርኩትን እየሆንኩ ነው አለ። ማና ይዘይ እንዲህ ብታረገውስ ይለኛል አለ። አንድ ነገር እኮ አይደለም አለ፣ አምስት ስድስት ነገር እና እንደዚህ ብሎ አስተያየት የሚሰጠኝን ነገር ልምምድ ቦታ ላይ በተለየ ትኩረት እንድንሰራው ያደርገኛል እና ለራሴ ፊል አደርገዋለሁ ሜዳ ላይ እየተጫወትኩኝ እሱ የመከረኝ እሱ ሀሳብ የሰጠባቸው ጉዳዮች አይነት ነገር ሲመጣ በሱ መንገድ ስሞክረው የበለጠ ውጤታማ መሆንከዋል። ይህ የበለጠ ምቾትም ተሰማኛል። ገብቶሻል እምልህ እና ስድ በጣም አሪፍ ነገር ነው። በጣም ጥሩ ምሽት ነበር። አርሰናል ትላንት ያሳለፈው ትልቅ ዋጋ ያለው ነጥብ ነው። ትላንት ነው። ይሄ ለአርሰናል ከነጥብ አንጻር ምናምን ምናምን ለአርሰናል ደጋፊ ፋይዳው ይገባኛል። እኔ ግን የአርሰናል ደጋፊ ላልሆነም ጭምር እንዴት ምርጥ እንደነበረ ልነግርሽ እችላለሁ። ምክንያቱም ሊቨርፑል በስምንት ነጥብ በአስራ አንድ ነጥብ ምናምን ቢበልጥ በምን ስሜት ነው ኳስ የምታየው? ትረጋጋለ ያረጋጋል። እንደሚባለው የአራዳ ልጅ እንደዛ እንደሚለው በደንብ አድርገው አረጋጉት። አሁን ሊጉን ጎተቱት እኮ ሊቨርፑልን፣ እንደዚህ ያዙት። እኔ ክሪስታል ፓላስን ያው በፕሮግራም ስለሰራ ነው ነው እንጂ በኋላ እናንሰው ካልሽ እናነሳለን ሰውዬውን እንዴት እንደማደርገው ልነግርሽ እና የያዘው ይሄ ደግሞ ተጠቀመበት። አሁን ሲቲ እና ሊቨርፑል መካከል የአምስት ነጥብ ልዩነት ነው ያለው። አርሰናልና ሊቨርፑል መካከል የሁለት ነጥብ ልዩነት ነው ያለው ባይ ኤንድ ኦፍ ኔክስት ዌክ ዚስ ዊክ ማለት አርሰናል የፕሪሚየር ሊግ የደረጃ ሰንጠረዥ ሊሆን ይችላል። ምክንያቱም ሊቨርፑል ያለው ታፍ ጌም ነው ከአርሰናል ይልቅ። አርሰናል አሁን ታፍ የሚባሉትን ጌሞች ጨረሰ። አሁን ሊቨርፑል ከዌስት ማን ነው ሊቨርፑል ከቼልሲ ጋር በስታንፎርድ ብሪጅ ነው የሚጫወተው። አርሰናል ከዌስት ሃም ዩናይትድ ጋር ነው የሚጫወተው። መላቀጡ ጠፋበት ተብሎ ነው አሰልጣኝ የተባረረዋል ዌስት ሃም ቤት። እንዲህ ያለውም እድል አርሰናል ጋር ገጥሞታል። ስለዚህ በአንድ ነጥብ ሊበልጥ የሚችልበት እድል አለ ወይም በነጥብ እኩል የሚመጡበት እድል፣ ብዙ ነገር አለ የሚፈጠር ስለዚህ፣ አሁን ቢያንስ ይሄ ትንቅንቅ የአርሰናል ደጋፊ ባትሆኝም ሆኝም እንጃ የምታረጊው ነገር ይሰጥሽ የለን። እግር ኳስን ለሚወደድ ለሚከታተል እንደነዚህ አይነት አጋጣሚዎች ናቸው የበለጠ የሚሰቡ። በግሌ ይሄ ከብሽሽቅ ስሜት ውስጥ ላሉ ሰዎች ላይሰራ ይችላል። ይሄ አሁን የምነግርሽ ነገር ላይሰራ ይችላል። ከብሽሽቅ ወጣ ካልሽ ግን እንዲህ ሲተናነቁ መጨረሻ ላይ ማንም የበረታ ቢወስዶ ችግር የለም ግን እስከ መጨረሻው ተያይዘው በመሄዳቸው ውስጥ ግን እንደ እግር ኳስ ወዳጅ ትርፋለ። ይህ አሁን ሩጫ እያየች ተደረቡ ብትባይ ሁሉን ምን ቀረኝ ብለሽ ነው ምታየ። ከስሜት ጋር በተያዘ ያለው ቁርኝት በጣም ሰፊ ነው። በቃ አሁን የሌሎች ሀገር ሊጎችን ብዙ ጊዜ አይስበንም። ጨዋታው ሊያልቅ አካባቢ ወይም አስር ጨዋታ አምስት ጨዋታ እየቀረ አንድ ቡድን ዋንጫ መብላቱን አረጋገጠ ምናምን የሚለው ነገር እንግሊዝ ፕሪሚየር ሊግ ላይ ብዙ ጊዜ ስለሌለ አንድ ሁለት ደግሞ በቅርብ ዓመታት መፈጠር ጀምሮ ስለነበረ ትንሽ የመከታተል ስሜትን ይጎዳል። ግን አሁን እስከ መጨረሻው ደቂቃ ድረስ በዚህ አይነት የሊጉ ፍክክር እስከ መጨረሻው ጨዋታዎች ድረስ የሚቀጥል ከሆነ በአብዛኛው የሚያተርፈው እግር ኳስን የሚከታተል የሚወድ ነው እና ይሄ ለእኛ በጣም ትልቅ ትርፍ ነው እና በየጨዋታዎቹ ላይ ደግሞ የሚፈጠሩት እንደነዚህ አይነት ብዙ የመነጋገሪያ የሚያስደንቁ አልሸነፍ ባይነቶች እና በቃ መጨረሻ ላይ ምንድን ነው የተፈጠረው ብለ ረዘም ላለ ደቂቃ እንድታስብ የሚያደርጉ ሁነቶች ደግሞ የበለጠ ጨዋታውን ውብ ያደርጉታል። አሁን ትላንትና የተፈጠረው ነገር እንደዛ እንድናስብ የሚያስገድድ ይመስለኛል። የመጨረሻ ደቂቃ ላይ ገብርኤል መጋሀሌ ሸንን ጎል አስቆጠረ። ከዛ በኋላ አርሰናል ጨዋታውን አሸነፈ። ግን እስከ ሰማኒያ አራተኛው ደቂቃ ድረስ ምንድን ነበር የነበረው? በቃ ነገሮች በሙሉ በዚህ መልክ ሲቀየሩ ብዙ ነበረ። ኒክፖፕን ኒውካስልንም ስናደንቅ ነበር፣ በደንብ ጨዋታውን የተቆጣጠሩበት መንገድ በራሳቸው አካሄድ በጣም አሪፍ ነው እና አርሰናል ደግሞ አንድ የሚወቀስበት የነበረው ነገር በቃ እስከ መጨረሻው ደቂቃ ድረስ እንደነዚህ አይነት መታገሎችን ማሳየት አለበት ጨዋታ ላይ ዳኛው አበቃ ካላሉ የሚያበቃበት ምንም አይነት መንገድ የለም። ስለዚህ እስከ መጨረሻው ድረስ እንዲህ አይነት ነገሮችን ማሳየት ይኖርበታል የሚል ሀሳብ ይሰጥ ነበር። ያ ደግሞ ወደ ተግባር መቀየሩ አንድ ለአርሰናል ደጋፊዎች ቀጣይ ጨዋታዎችም ላይ ቢሆን ተጫዋቾቹም ላይ ነው። በነገራችን ላይ ደጋፊዎቹ ላይ ብቻ ሳይሆን ተጫዋቾቹም ላይ ቀጣይ ጨዋታዎችንም እየተመሩ አብዛኛው የጨዋታ ደቂቃ ቢጠናቀቅ ይህንን ሜንታሊቲ ያመጡታል እና ይቀጥላል። ይሄ የትላንት ላይ ብቻ ተፈጥሮ የሚቆም ነገር አይደለም ተብሎም ይነገራል። አሁን ይሄ ሳምንት በዚህ ሳምንት የተደረጉ ጨዋታዎች ለአርሰናል ጉልበትን ለሊቨርፑል ስጋትን ሰጥቶ ያለፈ ሳምንት ነው ብዬ ነው የምወስደው እኔ። ለአርሰናል ትልቅ ጉልበት ነው። ምክንያቱም ቡካዮ ሳካ እኮ ተናገረው ከጨዋታው በኋላ የተናገረው ነገር ምንድን ነው? የሊቨርፑል በክሪስታል ፓላስ መሸነፍ በአእምሯችን ውስጥ ነበረው ቦታ በቃ ነበረዋል ስለዚህ ይሄንን እድል ማባከን የለብንም፣ ካለ ገባሽ ያው በቃ በሊቨርፑልና በእነሱ መካከል የሚኖረውን ትንቅንቅ አምነው ተቀብለዋል። በሊቨርፑል በኩል ያለውን አንዳንድ የሚሰሩ ስህተቶች እነሱ ይጠቀሙበታል። በአርሰናል በኩል የሚሰራ ስህተት ካለ ሊቨርፑል ይጠቀምበታል። እንደዚህ እያልሽ ተናንቀሽ ነው የምትሄጂው ማለት ነው እና ይሄ ለሊቨርፑልም ለአርሰናልም በጣም በጣም ወሳኝ የውድድር ዓመት ይመስለኛል። ሁለተኛው ከዚሁ ከትናንትናው ጨዋታ ጋር ተያይዞ መነሳት ያለበት ነጥብ የዳኝነት ውሳኔውን ለብቻው እናንሳው ብዬ ነው። ለብቻው እንነጋገርበት። ግን ሊቨርፑል ላስት ሚኒት ላይ እያገባል አለ፣ በአብዛኞቹ ጨዋታዎች ኢቨን በክሪስታል ፓላስ ጨዋታም ላስት ሚኒት ላይ ሽየዛ ጎል አግብቷል። ግን የሊቨርፑል እንደዛ መሆን ስለተደጋገመ ድልን አስተማማኝ ከማድረግ ጋር በተያያዘ አያይዘን አነሳ ነው። እንደ ትናንትናው ባለ ምሽት ዘጠና ምናምነኛው ደቂቃ ላይ ግን ከወልፍ ስታሐስ ቆትሪ ዋው ቶተናም እንደዛ ነው። ከወልቭስ ጋር በቃ ገቡ አለቀ። ወልቭስ እስካሁን ድረስ ምንም ነጥብ ያላገኘ ቡድን ቶተናምን ሊያሸንፈው ነበር፣ ያውም በሜዳው በቶተናም ሜዳ። አረ ኳስ ደስ ይላል በጣም በእውነት በጣም በጣም በጣም በጣም በጣም ደስ ይላል ለማንኛውም የእንግሊዝ ፕሪሚየር ሊግ ዋንጫን የማንሳት ፉክክር በደንብ በደንብ ተጋግሎ እንደሚቀጥል ያየንበት ነው ቅድም ካልነው የአሰልጣኞች ስህተት ምናምን ጋር በተያዘ እኔ ከአርነ ስሎት ሁሉም ቢማሩ ደስ ይለኛል አርቴታም ጭምር አርነ ስሎት በክሪስታል ፓላስ ሲሸነፉ ክሪስታል ፓላስን አጠኑት አጠኑት አጠኑትና ያልተለመደ ፎርሜሽን ይዘው ገቡ ወደ ሜዳ አራት ሁለት ሁለት ሁለት የሚል አልሰራም። ሰከንድ ሀፍ ላይ በሉ ወደ ውን እናቅበታለሁ ሊቨርፑል ሰከንድ ሀፍ ላይ ባይፋር የተሻለ ቡድን ሆኖ መጣ። በተደጋጋሚ የግ ሙከራዎችን ማድረግ ኤክሲጁ መሻሻል ምናምን ምናምን መጣ እና ሪስክ ወስጃለው። ስህተት እንደሆነ አውቅ ያለው በቃ። ዜዜዜ በቃ ምንም ሌላ ነገር እኮ ሙከራቸውን ለምን ቶቅሸዋል። ሪስክ ወስጃለው። ተስስተናል። ሁለተኛው አርባ አምስት ታርመን መተናል ጨዋታው ላይ ጉልበተኞች ሆነን ለመምጣት የረዳን እሱ ነው አሉ። ይሄ ነው መሆን ያለበት፣ ለሁሉም አሰልጣኝ ለሁሉም አሰልጣኝ ለአሞሪምም ጭምር ገብቶናል። መንደርደሪያ ወዴት እንደሆነ ገብቶናል። አሁንም አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ ማድረግ ሊንኩን ለሌሎች ማጋራት እንዳትረሱ። ለእስካሁን ድጋፍ እያመሰገንን ደግሞ በሌሎች መረጃዎች ዳግም እናንተን ለማግኘት ያብቃን እንላለን። በያላችሁበት ሰላም ሆኑልን። ኢትዮጵያ ለዘለዓለም ትኖር።